ሰላም፣ ሰላም ውድ የአሚ ዩቲዩብ ተከታታዮች ዛሬ በአዲስ ቪዲዮ መጥቻለሁ። ዛሬ ስለ አንድ ምሁር ላስተዋውቃችሁ ነው። ይህ ምሁር በህይወት እያሉ የእውቅና ፕሮግራምም እየተዘጋጀላቸው ያሉ፣ ለኦሮሞ ህዝብ ትልቅ አስተዋጽኦ ያደረጉ፣ ህይወት ዘመናቸውን ሙሉ ለኦሮሞ ነጻነት እና አንድነት ሲታገሉ ሲታገሉና ብዙ ነገሮችን ሲያደርጉ የነበሩ ምሁር ናቸው። እንደሚከተለው ለእሳቸው የተዘጋጀውን የእውቅና ፕሮግራም የሚገልጽ የታሪክ ምሁሩ ፕሮፌሰር የሆኑት መሐመድ ሀሰን ለኦሮሞ ህዝብ ላደረጉት አስተዋጽኦ የህይወት ዘመን እውቅና ሊሰጣቸው ነው። በአሜሪካን ከሚኖሩ የኦሮሞ ህዝብ ተነሳሽነት በመጀመር ህዳር 29 2025 በጆርጂያ ይካሄዳል። ኮሚቴው የዚህ ጠንካራ ምሁር እውቅና ወይም የምስጋና ስነ ስርዓት መሰረት መግለጫ ሰጥቷል። ከሚኔሶታ ዶክተር ኦብሳ ሐሰን፣ አቶ ጀማል ገልጩ ከጆርጂያ የዚህ ፕሮግራም ኮሚቴ ናቸው። ፕሮፌሰር መሐመድ ሀሰን የኦሮሞን ታሪክ ማንነት ከፍ ያደረገና ለዓለም ያስታወቀ ነው። ምሁሩ ህይወቱን ሙሉ ለእውነትና የኦሮሞ ነጻነት ትልቅ ዋጋ የከፈለ ነው ሲሉ ኮሚቴዎች ገልጸዋል። ፕሮፌሰር መሐመድ ሐሰን ለከፈሉት መስዋዕትነት በህይወት እያሉ ክብርና እውቅና ለመስጠት ነው ይህ ፕሮግራም የተዘጋጀው ሲሉ ተናግረዋል። ኮሚቴው ይህንን ክስተት ስኬታማ እንዲሆን በማሰብ ህብረተሰቡን ከሁሉም ክፍሎች ጠርተዋል። ሥነ ሥርዓቱም የአማረና የተሳካ እንዲሆን ሁሉም ትብብር እንዲያደርግ ጥሪ ተደርጓል ሲሉ ኮሚቴዎች አሳውቀዋል። በዚህ የእውቅና ፕሮግራም ላይ ፕሮፌሰሩ ስራዎች የፕሮፌሰሩ ስራዎች የምስጋና ቀን ስነ ስርዓቱ በትውልድ እንዲደራጅና ተሰናድቶ እንዲቀርብ ታቅዷል። ፕሮፌሰር መሐመድ የተወለዱት በኦሮሚያ በጋረ ሙለታ ሲሆን አንደኛ ደረጃ ትምህርታቸውን ሐረር ከተማ እንደጨረሱ ከፍተኛ ትምህርታቸውን ደግሞ በቀድሞ ደብረ ብርሃን መምህራን ማሰልጠኛ በአዲስ አበባ ዩኒቨርሲቲ እና ለንደን ዩኒቨርሲቲ ተምረዋል። በአውሮፓ የኦሮሞ የተማሪዎች ማህበር ተመስርቶ በአመራርነትም አገልግለዋል። ከጅማ መምህራን ማሰልጠኛ ኢንስቲትዩት እስከ ተለያዩ የአሜሪካን ዩኒቨርሲቲዎች ማስተማራቸውን ታሪካቸው ይናገራል። ከታላላቆቹ የኦሮሞ ምርምር ከታላላቆቹ የኦሮሞ ምርምር ማህበር መስራች ውስጥ አንዱ መሆናቸውን ይታወቃል። በተጨማሪም የኦሮሞ ታሪክ ጨምሮ የተለያዩ መጽሐፍቶችን ጽፈዋል። በኢትዮጵያና በኦሮሞ መካከል ያለውን ግንኙነት የተለያዩ መጽሐፍትን ጽፈዋል እንዲሁም ብዙ መጽሐፍቶችን አሳትመዋል። በቅርቡ ጡረታ ሲወጡ ፕሮፌሰር መሀመድ ሀሰን የጆርጂያ መንግስት ዩኒቨርሲቲ ፕሮፌሰር መምህርም ነበሩ። የአሚ ዩቲዩብ ተከታታዮች ከዚህ በመቀጠል በአንድ ወቅት ለአንድ የሚዲያ የሰጡትን ቃለ መጠይቅ እገልጽላችኋለሁ አስተላልፍላችኋለሁ። ስለተከታተላችሁኝ በጣም አመሰግናለሁ። እኔ መሀመድ ሀሰን የተወለድኩት በምስራቅ ኦሮሚያ ሐረርጌ ጋራ ሙለታ በምትባል ትንሽ መንደር ነው። የአንደኛ ደረጃ ትምህርቴን በሐረር ከተማ አጠናቀቄ ደብረ ብርሃን የመምህራን ማሰልጠኛ ተቋም ተቀላቅያለሁ። ከተመረኩ በኋላ ለሶስት ዓመታት በማስተማር ከቆየው በኋላ አዲስ አበባ ዩኒቨርሲቲ በ1973 ዓ.ም ተቀላቀልኩኝ። በጅማ መምህራን ማሰልጠኛ ተቋም አስተምሬ በ1975 እድገት በህብረት ዘመቻ አገልግያለሁ። ከዚያም በ1977 ለንደን ዩኒቨርሲቲ በመቀላቀል በ1983 ተመረኩኝ። የድህረ ምረቃ ትምህርት ላይ ያለው በአውሮፓ የኦሮሞ ጥናት ዩኒየን ውስጥ በተለያዩ ኃላፊነት ውስጥ አገልግያለሁ። በእንግሊዝ የሚገኘው የኦሮሞ ተማሪዎች ህብረት ሊቀመንበር እና የሳባ ኦሮሞ ጆርናል አዘጋጅ ነበርኩኝ። በ1985 ጀምሮ በዩናይትድ ስቴትስ በሚገኙ በርካታ ዩኒቨርሲቲዎች የአፍሪካንና የዓለምን ታሪክ እያስተማርኩ ቆይቻለሁ ኦሮሞን እና ሌሎች የኢትዮጵያ ህዝቦች ጨምሮ የአፍሪካ ቀንድ ህዝቦችን ታሪክ ማስተማር ያስደስተኛል። በ1986 የኦሮሞ ጥናት ማህበር መስራች አባል ነበርኩኝ። ፕሬዚዳንትም ከ1994 እስከ 96 ነበርኩኝ እና በአሁኑ ጊዜ የድርጅቱ ዳይሬክተሮች ቦርድ አባል ነኝ። እኔም የኦሮምኛ ጥናት ጆርናል መስራች አባልና ለመታተም የዘውተር አስተዋጽኦ አበርካች ነበርኩ። በአሁኑ ጊዜ በአትላንታ አሜሪካ የጆርጂያ ስቴት ዩኒቨርሲቲ የታሪክ ተባባሪ ፕሮፌሰር ነኝ። ፕሮፌሰር የኦሮሞን ታሪክ ባጭሩ ቢያብራሩልን። የኦሮሞ ብሔር ረጅም፣ ሀብታምና አስደናቂ ታሪክ የታላቅነት ታሪክ ነጻህልውና በህግ የበላይነትና በዲሞክራሲያዊ አስተዳደር ላይ የተመሰረተ የተረጋጋ ዲሞክራሲያዊ የፖለቲካ ባህል አለው። የወረራ፣ የመገዛት ፣ የፖለቲካዊ በላይነት፣ የኢኮኖሚ ብዝበዛ ታሪክ አለው። ኦሮሞ ከአርባ በመቶ በላይ የሚሆነው የኢትዮጵያ ህዝብ በኢትዮጵያ ክልል ውስጥ ለሺህ ዓመታት እንደኖረ የሚታወቅ የኩሽ ቋንቋ ተናጋሪ ህዝቦች ቤተሰብ ነው። የታሪክ ማስረጃዎች እና የቋንቋ መረጃዎች ኦሮሞ ከኢትዮጵያ ተወላጆች አንዱ እንደሆነ ከምንም በላይ ያረጋግጣሉ። ለዘመናት ኦሮሞ በነፃነት ራሱን ችሎ እና ጠንካራ ሀገር ሆኖ በአፍሪካ ቀንድ ከብሮ ይኖራል። እስከ 17ኛው ክፍለ ዘመን ድረስ ሁሉም ኦሮሞ በገዳ ስርዓት ስር ይኖር ነበር። ከ17ኛው ክፍለ ዘመን በኋላም አብዛኛው ኦሮሞ በሪፐብሊካኑ የገዳ መንግስት ስር እየኖረ ሲሆን በየስምንት ዓመት መሪዎች ይመርጥ ነበር። ነገር ግን በ18ኛውና በ19ኛው ክፍለ ዘመን በወሎ፣ ወለጋና ጊቤ ክልል ይኖሩ የነበሩት ኦሮሞዎች የሪፐብሊካንን የመንግስት መዋቅር ቀስ በቀስ ትተው የንጉሳዊ ተቋም ሆኑ። ይህ የሆነው በዚህ አጭር መልስ ውስጥ ሊብራራ የማይችሉ ውስብስብ እድገቶች በመኖራቸው ነው። በዚህ ላይ ወሎ ውስጥ ብቻ ስድስት ትናንሽ የሙስሊም ኦሮሞ ግዛቶች በራሳቸው ንጉሶችንና ንግስቶችን ይተዳደሩ እንደነበሩ መናገር በቂ ነው። በወሎ ከሚገኙት የኦሮሞ ግዛቶች ወረሂማኖ በጣም ጠንካራና ረጅም ጊዜ ቆዩ ነበሩ። በጊቤ ክልል አምስት የኦሮሞ ልዩ ክልሎች ሲኖሩት ሁለቱ ሊሙ ኢናሪያና ጅማ አባ ጅፋር ሲሆኑ በሀብትም ከበርቴ ነበሩ። በተጨማሪም ሁለት የኦሮሞ ግዛቶች በወለጋና ሌሎች ሁለት በምስረታ ሂደት ላይ ይገኙ ነበር። እነዚህ የኦሮሞ ክልሎች አንድ የኦሮሞ ግዛት ለመመስረት እርስ በእርስ የማያቋርጥ ትግል ያደርጉ ነበር። በሚገርም ሁኔታ ይህ መቀናጀት የአማራና የትግራይ መሳፍንታት ታሪካዊ አቢሲኒያ ለመስረት ከሚያደርጉት ክንውን ጋር መገጣጠሙ ነው። በ 198 ዎቹ ኦሮሞን ከመውረሩ በፊት አቢሲኒያ የጊቤ ክልል ኦሮሞ ያላመረተውን ወይም ከራሱ አቢሲኒያ የበለጠ ለማምረትም ያልቻለ ወይም ያነሰው ነገር የለም። እነዚህ ሁለት ክንውኖች ኦሮሚያን በወረራና በቀኝ ግዛት መገዛት ዋዜማ አካባቢ ሲሆን የአቢሲኒያ እና ኦሮሞ ማህበረሰቦች በግምት ተመሳሳይ የእድገት ደረጃ ላይ እንደነበሩ፣ አንዱ ማህበረሰብ በአንዳንድ የህይወት ዘይቤ በላቀ ደረጃ የደረሰ ግንም፣ በሌሎች ደግሞ ያላነሰ ነበረ። እስከ አስራ ዘጠነኛው ክፍለ ዘመን መጨረሻ ሩብ ድረስ በሪፐብሊካኑ መንግስት ወይም የንጉሳዊ አገዛዝ ስር ይኖሩ የነበሩት ኦሮሞ ራሳቸውን እጣ ፈንታ ባለቤቶችና የራሳቸው ታሪክ ሰሪዎች ሆነው ራሳቸውን የቻሉ ህይወት ይመሩ ነበር። የራሳቸውን የፖለቲካና የሃይማኖት ተቋማትም ነበራቸው። በራሳቸው አሰራር አብበው መንፈሳዊና ቁሳዊ ደህንነታቸውን ይመገቡ ነበር። በ1980ዎቹ ከዚያ ከዛ በኋላ በዘመናዊቷ ኢትዮጵያ ኢምፓየር በመፍጠር የኦሮሞን ነፃ ህልውና በፍጥነት አከተመ። ዘመናዊውን የኢትዮጵያ ኢምፓየር የፈጠሩት የሸዋው የአማራ ንጉስ እና የኢትዮጵያው ንግስተ ንጉስ ሚኒሊክ ናቸው። አፄ ሚኒሊክ ናቸው ኦሮሚያን የገዙት። በዚህም የኦሮሞ ብሔረሰብ ሉዓላዊነቱን ነፃነቱንና ታሪክ የመስራትና ሀብቱን መቆጣጠር አቅም አጥተዋል። ኦሮሞ በጣም ወሳኝ ነገር አጥቷል። መሪነታቸውን አጥቷል። ስለሆነም ከ1980ዎቹ ጀምሮ እስከ 1960ዎቹ መጀመሪያ ድረስ ኦሮሞ በማዕከላዊ አመራር እጦት ብዙ መከራ ደርሶበታል። የኦሮሞን አንድነት ለመከፋፈልና ለማዳከም የአመራር ክፍተት ተፈጠረና ተጠብቆም ቆይቷል። ኦሮሞ ከመሪነት ተነፍጎ ነፃ ማህበራዊ ህልውና እንዳይመራ ተከልክሎ ለረጅም ጊዜ ጭቆና ተፈጽሞበታል። ይህም ዘርፈ ብዙ ግፊት በአንድ ጊዜ የኦሮሞን ብሔር ማንነት፣ የባህል ቅርስ፣ የሃይማኖትና የፖለቲካ ተቋማትን በማጥቃት ነበር። ፕሮፌሰር የኢትዮጵያና የኦሮሚያ ግንኙነት ምን ነበር? በአጼ ሚኒሊክና በኦሮሚያ የተፈጠረው የኢትዮጵያ ኢምፓየር ግንኙነት ቀኝ ገዥ ነበር፣ አሁንም ነው። የቀኝ ገዢዎችና ቀኝ ተገዢዎች፣ የጨቋኞችና የተጨቋኞች ግንኙነት ነበር። ልክ እንደ ሁሉም የቀኝ ግዛት አይነቶች ከሚኒሊክ ቀኝ ግዛት በስተጀርባ ያለው አንቀሳቃሽ ማህበራዊ ኃይል ኢኮኖሚያዊ ነበር። የኦሮሞ አረንጓዴ ለምለም መሬቶችና ወሰን የለሽ ሸቀጦቻቸው እንደነወርቅ ሲቤት፣ የዝሆን ጥርስ፣ ቡናና የበለጸገ ገበያ የኢኮኖሚ አላማቸው ነበር። ከነዚህም ሊጨመር ይችላል የሚኒሊክ ወታደሮች አዲስ የምግብ ምንጭ ፍለጋ፣ የኦሮሞ ንብረት ዘረፋ፣ የነፃ ጉልበት ብዝበዛ፣ የኦሮሞ መሬት መውረስ ዋነኛ የኢኮኖሚ አላማቸው ነበር። በኦሮሚያ ያለው የሚኒሊክ ቅኝ ግዛት አንዳንድ ገጽታቸው ከሌሎች የአፍሪካ ክፍሎች እና ከአውሮፓያኑ የቅኝ ግዛት ጋር ተመሳሳይነት አላቸው። እንደ አውሮፓ ቅኝ ገዢዎች የኢኮኖሚ ሀብቱን ሲቆጣጠሩና የቅኝ ግዛታቸውን ፖለቲካ ሲቆጣጠሩ፣ በኦሮሚያ የሚኖሩ የሚኒሊክ ታጣቂ ሰፋሪዎች የኢኮኖሚ ሀብቱን ተቆጣጥረው ወታደራዊ የፍትህ ወታደራዊ የፍትህና የፖለቲካ ስልጣኑ ሙሉ በሙሉ መቆጣጠር የሰፋሪውን ጥቅም ሞኖፖሊ ተቃዋሚ ያደረጉ በኦሮሚያ የታጠቁት ሰፋሪዎች ነፍጠኛ በመባል ይታወቃሉ። አጼ ምኒልክ የኦሮሞ መሬት ከህዝቡ ጨምሮ አገለሉ። መሬት ከብትና ባሪያ ለሆኖ ለነፍጠኛ ሰጡ። በተቀደሰው ምድሩ ኦሮሞም የገዛ መሬቱን አጥፍተው መሬት አልባ ገብረዎች አሁኑ በአካል ተጎዱ፣ በማህበራዊና በስነ ልቦና የተዋረዱና የሰውነት ዋጋ ተነጠቁ። ገብራ ሲበዘበዙ ሲያንገላቱና ሲያዋርዱ የነበሩት ነፍጠኞችም የኦሮሞን ሰብአዊነት ለመገንዘብ ፍላጎት አልነበራቸው። አላማው ኦሮሞን በአካል በነፍስና በመንፈስ ለመስበርና ወደ እጦትና ወደ ማጣት ደረጃ እንዲደርስ ማድረግ ነበር። እስካሁን የተደረገው በቂ እንዳልሆነ ይመስል የኦሮሞን ባህላዊ ቅርስ፣ የፖለቲካና የሃይማኖት ተቋማትን ለማጥፋት ስልታዊ ጥረት ተደርጓል። የኦሮሞን አንድነትና ብሔራዊ ማንነት ለማጥፋት ያልፈነቀሉት ድንጋይ የለም። ሁሉም የኦሮሞ ግዛቶች የአካባቢ የራስ ገዝ አስተዳደር ነበራቸው። የሚባሉት ሶስቱ መንግስታት ሳይቀር ተሰርዘዋል። ኦሮሞዎች ከወረራው በፊት በደቡብ ኢትዮጵያ ወደሚገኘው መንፈሳዊ መሪያቸው ምድር በሚያደርጉት ታዋቂ ጉዞ እርስ በእርስ ግንኙነት ይደረግ ነበር። ጉዞው የመንፈሳዊና ብሔራዊ አንድነታቸውን ማዕከል ሆኖም አገልግሏል። ሚኒሊክ ኦሮሚያን ከተቆጣጠረ በኋላ መንፈሳዊውን ጉዞ በይፋ አግዷል። ይህም የኦሮሞን አንድነት ለማዳከም ነበር። ከዚያም በላይ የገዳ ምርጫዎች እና የጨፌ ጉባኤ ስብሰባዎችንም አግዷል። በተቀደሰው ምድሩ ኦሮሞም የገዛ መሬቱን አጥፍተው መሬት አልባ ገብራዎች፣ አሁኑ በአካል ተጎዱ፣ በማህበራዊና በስነ ልቦና የተዋረዱና የሰውነት ዋጋ ተነጠቁ። ገብራ ሲበዘበዙ ሲያንገላቱና ሲያዋርዱ የነበሩት ነፍጠኞችም የኦሮሞን ሰብአዊነት ለመገንዘብ ፍላጎት አልነበራቸው። አላማው ኦሮሞን በአካል በነፍስና በመንፈስ ለመስበርና ወደ እጦትና ወደ ማጣት ደረጃ እንዲደርስ ማድረግ ነበር። እስካሁን የተደረገው በቂ እንዳልሆነ ይመስል የኦሮሞን ባህላዊ ቅርስ የፖለቲካ የሃይማኖት ተቋማትን ለማጥፋት ስልታዊ ጥረት ተደርጓል። የኦሮሞን አንድነትና ብሔራዊ ማንነት ለማጥፋት ያልፈነቀሉት ድንጋይ የለም። ሁሉም የኦሮሞ ግዛቶች የአካባቢ የራስ ገዝ አስተዳደር ነበራቸው የሚባሉት ሶስቱ መንግስታት ሳይቀር ተሰርዘዋል። ኦሮሞዎች ከወረራው በፊት በደቡብ ኢትዮጵያ ወደሚገኘው መንፈሳዊ መሪያቸው ምድር በሚያደርጉት ታዋቂ ጉዞ እርስ በእርስ ግንኙነት ይደረግ ነበር። ጉዞ የመንፈሳዊና ብሔራዊ አንድነታቸውን ማዕከል ሆኖም አገልግሏል። ሚኒሊክ ኦሮሚያን ከተቆጣጠረ በኋላ መንፈሳዊውን ጉዞ በይፋ አግዷል። ይህም የኦሮሞን አንድነት ለማዳከም ነበር። ከዚያም በላይ የገዳ ምርጫዎች እና የጨፌ ጉባኤ ስብሰቦችንም አግዶ የፖለቲካ ቢሮዎች ምርጫና የጨፌ ምክር ቤት መሰብሰብ ከታገደ የገዳ ስርዓት ለፖለቲካዊ ህልውና የመሆን ምክንያት አጥቷል። ስርዓቱ ሁሉንም ፖለቲካዊ ጠቀሜታ አጥቶ ነበር። የስርዓቱ ትውስታ ብቻ ነበር የቀጠለው። ባጭሩ ሚኒሊክ ኦሮሚያን ከተቆጣጠረ በኋላ ኦሮሞዎች ሉዓላዊ ሥልጣናቸውን፣ መሬታቸውን እና የዲሞክራሲያዊ ፖለቲካ ተቋማቸውን እና መሠረታዊ ሰብአዊ መብቶቻቸውን አጥተዋል። ስለዚህም አፄ ሚኒሊክ ኢትዮጵያን አንድ አደረገ ከሚለው በተቃራኒ ኢምፓየር ፈጠረ። ይህም የሆነው ሁሉም አባላት ከዜጎች መሆን ይልቅ ተገዢ ነበሩ፣ ግን ሁሉም ኦሮሞ ማለት ይቻላል ቀኝ ተገዥዎች ነበሩ። ዘመናዊ የኢትዮጵያ መንግስት የተፈጠረው በተዋሃደ ህዝብ ተፈጥሯዊ እድገት አይደለም ብሎ መናገር ተገቢ ነው። የኢትዮጵያ መንግስት ከተመሰረተበት ጊዜ ጀምሮ የገዢው አቢሲኒያ ይህም ማለት የአማራና ትግራይ ሊቃን መንግስት ሆነ። እነሱም የኢትዮጵያን መንግስት የፖለቲካ፣ የወታደራዊና፣ የኢኮኖሚያዊ፣ የባህል፣ የሃይማኖትና ማህበራዊ ህይወት የበላይነት ተቆጣጥረዋል። ኦሮሞ መብቱና ሰብአዊ ክብሩን ስለተነፈገ ወደ ተቃውሞ ጎዳና ከመሄድ ውጭ ሌላ አማራጭ አልነበረውም። ስለዚህ ከ1980ዎቹ ጀምሮ ኦሮሚያን ተቆጣጥሮ በቅኝ ግዛት ስር ከዋለበት እስከ 1960ዎቹ መጀመሪያ ድረስ የፓን ኦሮሞ ንቅናቄ ሲፈጠር በተለያዩ የኦሮሚያ አካባቢዎች ተቃውሞ የማይታይበት አንድም አስርት ዓመት አልነበረም። ብዙ ኦሮሞዎች ሊቋቋሙት የማይችሉት የበላይነት ከመቀበል ይልቅ እጃቸው እንደ መዋጊያ ይዘው በመቃወም ሞተዋል። ነገር ግን ከማዕከላዊ አመራር እጦት ከመግባባት እጦት ከረጅም ርቀትና ከንጉሰ ነገስቱ መንግስት ጥብቅ ቁጥጥር የተነሳ በርካታ የኦሮሞ ተቃዋሚዎች የተቀናጁ አልነበሩ። ፕሮፌሰር የሀበሻ ታሪክ ሊቃውንት የሚባሉት ኦሮሞ ታሪክ የለውም ሲሉ ኖረዋል። አንዳንዶች ኦሮሞ ለኢትዮጵያ ባዕድ ነው ሲሉ ቆይተዋል። ሌሎች ደግሞ ኦሮሞ ከውሃ የወጣ ይላሉ። ይህንን ከታሪክ አንጻር እንዴት ለመገምገም ይቻላል? ጥሩ ጥያቄ። ኦሮሞ እንደ ሌሎቹ የኢትዮጵያ ህዝቦች አቢሲኒያንን ጨምሮ ባለ ብዙ እና ውስብስብ ታሪክ ባለቤት ነው ነገር ግን የራሳቸውን የአጸጻፍ ስርዓት ስለሌለው የኦሮሞ ታሪክ አልተመዘገበም። አቢሲኒያውያን እጅግ ልዩ የሆነ አጸጻፍ ስርዓት ስለነበራቸው ለብዙ መቶ ዓመታት የታላላቅ አባቶቻቸውን ታሪክ መዝግበዋል። ምንም እንኳ አንዳንድ የአማራ ማህበረሰብ እና አንዳንድ የኦሮሞ ቡድኖች በሸዋ ክልል ምናልባት በ1200 ዓመተ ምህረት አካባቢ ግንኙነት ቢኖራቸውም በሁለቱ ቡድኖች መካከል ግጭት የበረታው በ16ኛ ክፍለ ዘመን ላይ ነው። በዚህ ግጭት ምክንያት የክርስቲያን መነኮሳትና የቤተ መንግስት ታሪክ ጸሐፊዎች ኦሮሞን የአማራ ጠላት በማለት የጸሐፉት ነገር በዋናነት በአቢሲኒያ ማህበረሰብ ውስጥ ስር የሰደደውን ጭፍት ጥላቻ ገልጿል። መነኮሳቱና የቤተ መንግስት ታሪክ ጸሐፊዎች ኦሮሞን ወደ ኢትዮጵያ እንደ አዲስ የመጡና ታሪክ የሌላቸው ሰዎች በማለት አቅርበዋል። አንዳንድ የዘመናችን ሊቃውንት እንኳ የቤተ መንግስት ታሪክ ጽሑፎችን በጭፍን እንደ ወንጌል እውነታ ደግመውታል። የአቢሲኒያ መነኮሳትና የቤተ መንግስት ታሪክ ጸሐፊዎች ስለ ኦሮሞ እንደ ህዝብ ለማንቋሸሽና ባህላዊ ፈጠራውን ዲሞክራሲያዊ ቅርሱንና አኗኗሩን ለማዋረድ ሲሉ ጥላሸት አድርገውበታል። መነኮሳቱና የቤተመንግስት ታሪክ ጸሐፊዎች ስለ ኦሮሞ የጻፉት ነገር ለኦሮሞ ታሪክ መጻፍ ምንጭ በመሆኑ በኢትዮጵያ ታሪክ ውስጥ እንደ ኦሮሞ ታሪክ ሁሉ ታሪካቸው የተዛባ ወይም ችላ የተባለ እንዲሁም የባህል ስኬቶቻቸውና የሰው ልጅ ባህሪያቸው ዝቅተኛ ግምት የተሰጠው ሌላ ህዝብ የለም። አቢሲዲያ በኦሮሞ ታሪክ ላይ ያለው አመለካከት በዋናነት ለኦሮሞ ያላቸው ጭፍን ጥላቻ ያሳያል። ኦሮሞ ለኢትዮጵያ መጤ የነበሩና ታሪክ የሌላቸው ሰዎች ናቸው የሚለው ታሪክ ከንቱ ነው። ኢትዮጵያ ውስጥ ለሺህ ዓመታት የኖሩት ሰዎች እንዴት በድንገት ወደ አንድ ሀገር አዲስ መጪ ሊሆኑ ይችላሉ? አመለካከታቸው የተቀረጸው በራሳቸው ጭፍን ጥላቻ ነው። በዓለም ዙሪያ ኦሮሞ አስደናቂ ታሪክ ያለው የባህላዊ ፈጠራቸው የፖለቲካ ተቋማት ታሪክ የሚተርክ እና የኦሮሞን ፖለቲካዊ፣ መንፈሳዊና ቁሳዊ ደህንነትን ያጎናጽፈው መሆኑን አይገነዘቡ። ፕሮፌሰር፣ ስለ ኢትዮጵያ ታሪክ ብዙ ተብሏል። ነገር ግን አሁንም በመጽሐፍ ቅዱሳዊቷ ኢትዮጵያ የኩሽ ምድር ወይም በዘመናዊቷ ኢትዮጵያ ኤምፓየር ግንዛቤ ላይ ግራ መጋባት አለ። ልዩነታቸውንና አንድነታቸውን ለአድማጮቻችን ቢያብራሩልን። ይህ ስም በአፍሪካ ቀንድ ህዝቦች ጋር እንዴት ሊዛመድ ቻለ? አቢሲኒያ የሚለው እና የትኛው ኢትዮጵያ ነው ለኦሮሞ መቆም የሚችለው? ጥሩ ኢትዮጵያ የሚለው ቃል መነሻው የግሪክ ነበር። መጀመሪያ ላይ የተቃጠለ ፊት ማለት ነው፣ ጥቁር ሰዎች ማለት ነው፣ እንደ አጠቃላይ አገላለጽ ኢትዮጵያ የሚለው ቃል ከህንድ በስተምዕራብ እና ከግብፅ ደቡብ ላሉ ሀገሮች ሁሉ ተፈጻሚ ነበር። ነገር ግን ከጊዜ በኋላ የኢትዮጵያ አተገባበር ከግብፅ በስተደቡብ የምትገኘው ኑቢያ ወይም ኩሽ በምትባል ሀገር ላይ ብቻ ተወስኗል። ሶስቱ ስሞች ኑቢያ፣ ኩሽ እና ኢትዮጵያ የተባሉት ስሞች ዛሬ ሱዳን በምትባለው ሀገር ውስጥ አንድ ሀገር ለማመልከት በተለዋዋጭነት ይጠቀሙት ነበር። ነቀፋ የሌለበት የግሪክ ክላሲካል ስነ ጽሁፍ ውስጥ ኢትዮጵያን እንዲህ ብለው ገልጸዋል፣ የግሪክ አምላካት ለደስታቸው ወደ ምድራቸው የተጓዙባቸው ጊዜ ረዣዥም፣ ውብና ግርማ ሞገስ ያላቸው በግሪክ ታሪክ ኢትዮጵያውያን ሁሉም በአፍሪካ ውስጥ ካሉት ጥንታዊ ስልጣኔዎች አንዱን የፈጠሩት የጥንታዊ ኑቢያን የሚያመለክቱ ነበሩ። የኑቢያን ስልጣኔ ከታዋቂው ግብፅ ስልጣኔ በጊዜ የገፋ ነበር ይባላል። ግብፃውያን ኑቢያን ከ1500 ዓመተ ምህረት እስከ 1ሺ አኖ ዶሚኒ አካባቢ ቀኝ ሲገዙ በተራው የኑቢያ ህዝብ ግብፅን ከ750 እስከ 633 ከውልደት በፊት አካባቢ ቀኝ ገዝቶ ታዋቂውን 26ኛውን የግብፅ ስርወ መንግስት ኢትዮጵያ ስርወ መንግስት በመባል የነበረውን አቋቁመዋል። ትርጉሙም የኩሽቲክ ነገስታትና የኑቢያ ነግስቶች በአባይ ሸለቆ ላይ የገዙበት ዘመን ነው። ባጭሩ በመጽሐፍ ቅዱስ ውስጥ በተደጋጋሚ የተጠቀሰችው ኢትዮጵያ እንዲሁም በጥንታዊ ጸሐፊዎች በሱዳን ሰሜናዊ ክፍል የምትገኘው ኑቢያን ብቻ እንጂ ዛሬ ኢትዮጵያ ተብላ የምትጠራውን ነገር አይደለም። በ350 ከሁለት ዓመት በፊት የኩሽ ግዛት ወይም የጥንታዊት ኢትዮጵያ ሶስተኛ ዋና ከተማ የሆነችው ሜሮኤ ያጠፋው የአክሱማዊ ንጉሰ ነገስት ኢዛና ነው። ኢዛና ብዙ የኢትዮጵያ ንጉስ የሚል ማድረግ በማግኘቱ ድሉን አክብሯል። ይዛና ከሞተ ብዙም ሳይቆይ አክሱማውያን በጥንታዊቷ ኢትዮጵያ ላይ የነበራቸውን ቁጥጥር አበቃ ነገር ግን በስድስተኛው መቶ ክፍለ ዘመን መጽሐፍ ቅዱስ ወደ ግዕዝ ቋንቋ ተተርጉሞ ኢትዮጵያ የሚለውን ስም በአክሱማውያን ግዛት መታወቅ ጀመረ። በስተመጨረሻ ቃሉን ከአሁኗ ኢትዮጵያ ጋር ያገናኘው በ14ተኛው ክፍለ ዘመን መጀመሪያ ላይ የተጻፈው ክብረ ነገሥት ወይም ደግሞ የአቢሲኛ ብሔራዊ ታሪክ ነው። ክብረ ነገሥት ጠንካራ ትስስር ቢፈጥርም የአቢሲኒያ መሪዎች አገራቸውን ኢትዮጵያ ብለው የሚጠሩት እምብዛም አልነበረም። ለሴም ቋንቋ ተናጋሪ ክርስቲያኖች ትግራውያንና አማራ ህዝቦች ለራሳቸው መጠሪያ ሀበሻ መጠቀማቸውን ቀጠሉ። በ14ኛው መቶ ክፍለ ዘመን ጀምሮ እስከ 20ኛው ክፍለ ዘመን የመጀመሪያ አጋማሽ ድረስ ሀገሪቱ በዓለም አቀፍ ደረጃ አቢሲኒያ በመባል ትታወቅ ነበር። ይህም የአውሮፓ ሀበሻ የሚለው ቅጂ ነበር። በ1923 ይቺ ሀገር አቢሲኒያ ሆና የመንግስታቱ ድርጅት አባል ሆነች። ለመጀመሪያ ጊዜ በ1931 ዓ ም የወጣው የአፄ ኃይለስላሴ ህገ መንግስት ነው ኢትዮጵያ የሚለውን ጥሪ የሀገሪቱ ስም ያደረጉት እና ህዝቦቿን ኢትዮጵያዊ ብለው የሚፈርጁት ። ሆኖም እስከ 1942 ድረስ የብሪታንያ የውጭ ጉዳይ ሚኒስቴር መዛግብት ኢትዮጵያን አቢሲኒያ ብለው መጥራታቸውን ቀጥለዋል። የዩናይትድ ስቴትስን ጨምሮ የበርካታ የአውሮፓ ሀገራት የውጭ ጉዳይ ቢሮ ዘገባም እንዲሁ አድርጓል።